ደሞዝ ነው ብላለች ብሎ ደላለው ነግሮታል ደሞዝ መቶ ሀያ ብር ነው አለ እዛ በረንዳ ደግም የማደር የለብኝም ብዬ ስላሰብ በደሞዙ እኔ አልጨቃጨቅም ይሁን በመቶ ሀያ ብር እገባለሁ ብዬ አሰብኩ ደሞዙን አታስቢ በደንብ ከሰራሽ የሰው ቃረቤታች ነው እንጂ ቲፕ ምናምን ሊሰጡች ስለሚችል በቲፕ ራሱ ብዙ ነገር ትሰሪ ያለሽ ሀላፊው እንደዚህ ብሎ ስለነገረኝ እሽ ነው ያልኩት ሰው ሲገባ መታዘዝ መጠጥ ማቅረብ ምግብ ማቅረብ እንደዚህ ስለሆነ ስራው አይከብድሽም ነው ያለኝ፣ ሰውየው ሆቴል ስንደርስ ዘጠኝ ሰዓት ሆኗል። ትልቅ ሆቴል ነው። እንደዚህ ሰፋ ያለ ቤት ከሆነ በቲፕ ብቻ የትምህርት ቤቴን እሸፍናለሁ የሚል ሀሳብ አሰብኩኝ። መኖሪያችሁን ላሳያችሁ ብሎ ወደ ጓሮ ይዞን ሲገባ ቀን ነው ግን፣ በቀን ይዞን ሲገባ በጣም ጨለማ ነው። ሰው ያለበት አይመስልም። ቤቱ በጣም ያስፈራል፣ እና ተደራራቢ አልጋ ምናምን ነው ያለው በላይ በላያቸው እርስ በርስ ተደራርበው ነው የተኙት። ምንድን ምንድነው እኔ አይቼ አላቅም፣ እንደዚ አይነት ነገር። ምን አይነት ቤት ነው? አብራኝ የመጣችው ልጅ ደላላ ቤት ነው የማውቀው። ምን ብዬሽ ልጠይቃት? ጠይቃት። ከዛ ሁለታችንም ዝም ብለን ቆምን። በሉ ተቀበሏቸው፣ አብረዋቸው ነው የሚሰሩት ብሎ ተመልሶ ሄደ፣ ለሴቶቹ ነግሯቸው። ከዛ አንደኛው ጠጋ ጋ ብላና የቁጭ በይ አለች። አልጋ ላይ ቁጭ አልኩኛል። ልክ አስር ሰዓት የሚገቡ አሉ፣ አንድ ሰዓት የሚገቡ አሉ። እና እኔ አስር ሰዓት ነው የምገቢ ተብያለሁ። አስር ሰዓት ነው የምገቢ ብሎኝ አስራ አንድ ሰዓት ትምህርት ቤት እንደሚሄድ አስባለሁ። ከዛ ሴቶቹ ተኳኳሉ። በሙሉ ቀሚስ ነው የለበሱት፣ በጣም አጫጭር፣ በቃ ራቁታቸውን። ግራ ተገባው። ማንን ልጠይቅ? ግዴታ ከሆነ ደግሞ እንደነሱ መልበስ ካለብኝ ደግሞ ምን አድርጌ ነው እንደነሱ ምለብሰው? ልብስም የለኝም እንዴት ነው ሰው ፊት ስልታዘዝ ራቁቴን ሁኝ ነው እንዲ የምታዘዘው? ሰውየውን ዛሬ ሳይሆን በአንድ ሁለት ቀን ከሆነኝ በኋላ ግዴታ እንደነሱ መልበስ አለብኝ ብዬ ጠይቋለሁ አልኩ። የምቀይረው ምንም ነገር የለኝም። ዝም ብዬ የለበስኩትን ለብሼ፣ ተነሱ እንግባ አሉ ሴቶቹ። ከዛ እሱን ለብሶች ነው የምትገቢው አለችኝ አንደኛው። አሁን እንዲህ ነው የምገባው አልኳት። አረ እንደዚህ እኮ አይቻልም አለችኝ። እንዴ ለምንድነው እንደዚህ የማይቻለው? እኔ ልብስ የለኝም፣ ያለኝን ለብሼ ነው የምገባው። ኦይ ዛሬ ደግሞ እንዴት አይነት ሰው አመጡ፣ አለች። ምን መስይባት ነው? በቃ ለራሴ ራሴን ምን አይነት ሁኜ ነው እያልኩም ራሴን መጠየቅ ጀመርኩ። ገባን ወደ ስራ። ና አንቺ እዚጋ እዚጋ ስሪ፣ አንቺ እዚህ ሲታ ብሎ ወንበር ምድብ ተሰጠን። ና አንድ ሶስት ሰው ምናምን አስተናገድኩኝ። አስራ አንድ ሰዓት ሆነ፣ የትምህርት ቤት ሳት ደረሰ። ና ለሀላፊው እኮ ትምህርት ቤት ልሄድ ነው ስለው የምን ትምህርት አለኝ? አይ ትምህርት እኮ እንደመማር ተነጋግረን ነበር። ለኔ እኮ ለደላላው ነግሬዋለሁ። ኧረ የምን ትምህርት ነው? አርፈሽ ስራሽን ስሬ ስራሽን መስራት ብቻ ነው የሚያዋጣሽ። በቃ ከዚህ በኋላ አሁን አንቺ ተምረሽ። በጣም ተበሳጭ። አንደኛ ደላላው ነግሮታል፣ እንደነገሩ ነው የማቀው። እዛ ሄጪ ለምን ማታለሉ ነው ሊያታልለኝ አስቡ ነው። ትምህርቴን እንደመማር ተነግሮት ለምን እንደዚህ ይለኛል? በቃ አዘንኩኝ። ፊቴ ተቀያየረ። ከሰውየው ጋር ደግሞ ከዛን ቀን ውጭ አንተዋወቅ። ከበደኝ፣ ከእሱ ጋር መጨቃጨቁ ከዛ ቤት አሁንም አይ አልሰራም ብዬ እንዳልወጣ የት ነው ማድሩ? በረንዳ ላይ ሂጂ፣ አሁንም በረንዳ ላይ አድር ነው እኔ። ዛሬንም በቃ እንደዚህ እየተጨናነኩኝ እየተናደድኩ፣ ዛሬ መቆየ ዛሬ እዚህ ልስራ አልኩኝ። መስራት ጀመርኩ ግጥም፣ ሰው ብዙት ያለ ነው በጣም በቃ። እኔ አይቼ አላውቅም እንደዛ መብራት በጣም የሌለበት እና ጨለማ የሆነ ቦታ ይጨፍራሉ፣ ይጠጣሉ ሴቶቹ ሴት። እኔ ስጠጣ ይቻላቅም። እኔም እንደነሱ ነው ሆን የምሆነው ምንድን ነው ልክ ደግሞ ወደ ጓሮ ወደ ሽንት ቤት ጋር ዞር ስል ደግሞ ሴቶቹ ያጨሳሉ፣ ደነገጥኩኝ። እዛም ጋር ሳያቸው በጭራሽ ሴት ታደርጋለች ብዬ የማላስበውን ነገር አየው። እኔም እንደነሱ ነው እን የምሰራው። በቃ ደግሞ እነሱ ሲያስተናግዱ ራሱ አላያቸውም። በጣም ግራ ተጋባኝ። በቃ ይሄ ምን እንደሆነ ማወቅ አልቻልኩም። የስራውን አይነት እኔ ሊገባኝ አልቻለም። እኔ ያሰብኩት መስተንግዶ ብቻ ማስተናገድ፣ ሰው ሲመጣ መታዘዝን ነው እንጂ እንደዚህ ያላሰብኩትም። ልክ መሽቶ ሊዘጋ ቤቱ አካባቢ ሆነ፣ ሰካራም ነገር መጥቶ በወንዶች አስተናጋጆችም አሉ ከኛ ጋር የሚሰሩና አንደኛውን አስተናጋጅ ልኮ ጥራልኝ ይለዋል። እናት እዛ ጋ ይጠራሻል ሰውየዋ እኔ ነው አልኩት። አዎ ለምን አልኩት። አይ እኔ ነይ ልጋብዘሽ እያልሽ ምን አልኩት፣ ተናድጄ ማለት ነው በቃ የሆነ እየተሳደብኩ ለምንድን ነው የሚጠራኝ? ኧረ እዚህ ቤት እንደዚያ ይባል ማለት ነው ስትጋበዥም፣ እሺ ብለሽ መጋበዝ ናይ ጠጪ ከተባለሽ መጠጣት ነው እንጂ አለበለዚያ እዚህ ቤት አያስኖሩሽም። ግዴታ አንቺ በመጠጥም ደንበኛ በመሳብ ሰውን ማምጣት አለብሽ። አንቺን ብሎ የሚመጣውን ሰው እየተሳደብሽ ካባረርሽ እዚህ ቤት መቆየት አትችይም ማለኝ። እንደዚህ አይነት ነገር እኔ አላረገውም አልኩት። እኔ አልጠጣም። እሺ ከዚ በቃ አስተናጋጁ ስቆ ኃላፊውም ሆነ ባለቤቱም ከሰማ በአንድ ቀን ነው የሚያባርሩሽ ከዚህ ቤት። እኔን እንደተቆጣሽኝ እነሱን እንዳትቆጪ ያለኝ። አንቺን ብሎ ሰው መምጣት አለበት ሲለኝ፣ ገበያ መሳብ አለብሽ ሲል፣ በቃ ለቤቱ ማሳመሪያ እንደ ቤት ጌጥ ሊያረገኝ ነው። እንዴት ታዲያ ብዬ አሰብኩኝ። ከዛ ደግሞ ያው እየመሸ ሲመጣ ሴቶችም እርስ በርሳቸው እነዚያ ለብሰው እንደዛ ተኳኩለው ያዩዋቸው የነበረ ብር ተቀብለ ለካሸሪ የሰታ ስትወጣ ያለው ዝም ብዬ ስከታተላቸው አብረው ይጠጡና ከወንዶቹ ብር ተቀብለው ሲሄዱ አየሁ። አሁንም ነይ ብለው የጠራኝ እና አስተናጋጅ ጠራሁትና እዚህ ቤት ግን ምንድን ነው ስራው አልኩት። አንቺ ቢዝነስ አሰሪው አለኝ። ምንድን ነው እሱ ምንድን ነው እኔ አላቅም፣ ምንድን ነው ንገረኝ አልኩት። ይኸውልሽ ወንዶቹ ጋብዘውሽ ሻጥ በልተሽ ጠጥተሽ ብር ከፍሎሽ አብረሽ ትሄጃለሽ አንቺ እንደዚያ አልተነጋገርሽም አልነገሩሽም ይሄንን አለኝ አረ እኔ በጨራሽ እኔ መስተንግዶ ብዬን የመጣሁት እንጂ አልነገሩኝም ስለ አስተናጋጅ ሳትሆን ሳይሆን አንቺ የምትኘው ቢዝነስ ሰራተኛ ነው የምትኙ አለኝ ማለት እንዴት ነው ቢዝነስ ማለት እኔ አላቅም ንገረኝ አልኩት በቃ ወንዶቹ ብር ይከፍሉሻል አንቺ አብረሽ ሄደሽ ከነሱ ጋር ታድሪያለሽ አለኝ ብዬ ደነገጥኩኝ። ሳይነግሩሽ ነው ያመጡሽ አለኝ። አሁን እንደዚህ አልተነገረኝም በደሞዝ ተነጋግሬ ነው የመጣሁት። እዚህ ቤት በደሞዝ ሰርተሽ አያዋጣሽም፣ በጣም ሰካራም ይበዛበታል፣ ብዙ ጉልበተኛ ያለበት ነው። ከፈለጉም ጠጥተው ሳይከፍሉሽ ይሄዳሉ። ብዬ ቆየሽ ስትመጭ ስታዩ ይዛኔ ታውቂዋለሽ አለኝ። እንደዚህ አይነት ቦታ ለምን መጣሁ? በቃ ዙሬ እናቴን መውቀስ ጀመርኩኝ። ለምን ወለደችኝ? ራሴን ማጥፋት ታስበኝ። የቴዳ ነው ሂሳብ እየተባለ ነው ሲባል እኔ እያለቀስኩ ነው ሽንት ቤት ውስጥ ይሰማኛል። ከዛ ፊቴን ጠራርጌ ብቻ ወጣውና ሂሳብን አስረከብኩ። ከዛ ማታ ስገባ ያ ቀን ጠቦ የነበረው ቤት ምንም ሰው የለም። አንዱ ሁለት ሶስት ሴቶች ናቸው ያሉት። እዚህ ልተኛ አልኳት። ታኛ አንዱ ጋ ዝም ብለሻለች። ገብቼ ዝም ብዬ ተኛሁ። ተኝቼም በ ይፈሳል ወዴት እንደምሄድ ምን እንደማድርግ ይሳስብ መንጋቱን ብቻ ነው እንጂ እንቅልፍ የሚባል ነገር አልወሰደኝም ምንም አይነት እንቅልፍ በጠዋት ተነሳው ቀን የፈለኩበት ብውልም ምንም የት ዋልሽ ምናምን እኔ ካልደከመኝ ማንም የሚቆጣጠር የለም ተነስቼ ደላላው ጋ ሄድኩኝ አንተ እኔ መስተንግዶና ትምህርትን የምማርበት ቤት አስገባኝ አልኩ እንጂ እንደዚህ አይነት ቤት ነው እንዲያስገባኝ አልኩ እና ትምህርት ቤት አልሄድሽም እንዲያለኝ ጭራሽ ትምህርት መቼ ልሄድ ስላቸው፣ መቼ እንዲሄድ አደረገኝ? ስራሽን ስሪ ዝም ብለሽ አይደል ያለኝ። ደግሞ የሚገባው አስር ሰዓት ነው። በእንደዚህ አይነት ችግር ውስጥ ሆነሽ ትምህርት ትያለሽ እንዴ? ሰው እኮ ትምህርት የሚማራው ሲሟላለስ ሲመቻችለት ነው። ያንቺ ደግሞ የተለየ ነው። ብቻሽን እዚህ ምንም ነገር ሳይኖርሽ ትምህርት ትያለሽ እንዴ? አርፈሽ ዝም ብለሽ ስራሽን ስሪ፣ የቤት ኪራይ ሳታወጪ ምን ሳት ዛ ብትኖር ይሻልሻል ብሎ ነው የመለሰኝ። ከዛ በቃ ወዴት ነው መሄድ ያለብኝ አልኩ። በቃ እናቴ ጋር መሄድ አለብኝ። እናቴ ጋር ደግሞ ለመሄድ ምንም አይነት ብር የሚባል የለኝም። እያለቀስኩ ነው የምሄደው። መንገድ ላይ እንባዬ እየወረደ ጭጋግ ለብሶብኛል። ላይ እኔ በጣም ብዙ ሰው እንደመኖር ሁሉ እኔ ግን ይ ከዚህ ይሻልሻል የሚለኝ እንኳን አንድ ሰው ከጎን የለም። በቃ እንድ እያወጣው እያወረድኩ ተመልሼ አሁንም ወደዚያው እየከበደኝ መሄድ ሳልፈልግ ተመልሼ እዛው ቤት ሄድኩ። አንደኛዋ ልጅ የቱለሽ ነው አለች፣ ስራ ፍለጋ አልኳት። ለምን እዚህ አልተስማማሽም? እዚህ አሰሪም አለች። አይ እኔ እዚህ መስራት አልፈለግኩም። ታዲያ አገኘሽ? አለች። አላገኘሁም፣ ትምህርት ማር ነበር ትምህርቴን በቃ አላቋርጥም ነው አልኳት። ወይ እዚህማ ከሰራሽ ትምህርት ለመማር አይመችሽም አለች። እሷም ቀን እንኳን እኔ ቀን እየሰራሁ ማር ነበር ግን ማታ ማድርበት ስለሌለኝ ነው የተቸገርኩት ስላት፣ ሰው ህይወቱን ለማትረፍ አንድ ነገር ማጣት አለበት። ትምህርቱ ትርፍ ነው። ራስሽን አድኝ መጀመሪያ ራስሽ ኑሪ ያለች። በጣም አዝኝ ስማር፣ ልጅቷም እኔ ጋር ታለቅሳለች፣ እኔም እያለቀስኩኝ፣ ግማሾቹ ደክሟቸው ምናምን የተኙዋሉ፣ በእናታችሁ ምን ትጫወጩብን አላችሁ ይላሉ። ብዙ ችግር ደርሶባት ነው። ማንም ችግር ያልደረሰበት የለም። በቃ መስራት ነው። እንደኛ አትሰራም እንዴ? እንተኛበት በእናታችሁ ይላሉ። ሌላ አማራጭ እስከማገኝ በቃ ያው መፈለጊያ የሆነኝ ብዬ እንደ አማራጭ ስም ብዬ ተቀመጥኩኝ። አስተናግዳለሁ፣ እገባለሁ፣ እተኛለሁ፣ አስተናግዳለሁ። ከዛ ትንሽ ጊዜ እንደሆነኝ ኃላፊው ጠራኝና ቢዝነስ መስራት አለብሽ። አይ እኔ አልሰራም አልኩት፣ እኔ እንደዚያ አይነት ነገር አላረግም። በቃ ግዴታ ነው አለበለዚያ እንደዚህ ካልሰራሽ እዚህ ቤትም የሚሰራ ሰው ብቻ ይሁን እየተባለ ነው አለኝ። ማስተንግዶ ብቻ ነው የምሰራው ቢዝነስ አልሰራም አልኩኝ። ከወንድ ጋር ማደር ምናምን ሳስበው እኔ በጣም ከበደኝ። በቃ ሊሆን የማይችል ነገር ነው ብዬ ነው ራሴን ያሳመንኩት። በዛ ላይ ከወንድ ጋር ግንኙነት አላውቅም። እንዴት አድርጌ ነው በቃ እኔ ፈራው። በጉልበቴ የሚችለውን መስራት አለብኝ እንጂ እኔ ስጋዬን አልሸጥም አልኩኝ። ለማንኛውም ሲመጣ አናግሪው ባለቤቱን አለኝ። ጠዋጧት ጧት ይመጣል ሂሳብ ሊሰራ እና ልክ ቢሮ ሲገባ ሳየው ላናግር የምፈልገው ነገር ነበር፣ አሳዝኝ ማለት ነው ስለው፣ እሺ ምን ልታናግሬ ነው አለኝ። እኔ ቢዝነስ መስራት አልፈልግም፣ እኔ ከዚህ በፊት ከወንድ ጋር ምንም አይነት ግንኙነት አድርጌ ያላቀ፣ እንደገና ደግሞ እኔ እንዲህ እንዲህ ተቸግሬ ነው፣ ማደሪያ የለኝም፣ የምሄድበትም ቦታ የለም። ስለዚህ በችግር ምክንያት ነው እዚህ የመጣሁት እና ግዴታ እንድሰራ አታስገድዱኝ፣ እኔ መስራት አልፈልግም በመስተንግዶ እሰራለሁ። ሰው ቤት ልሰራ ፈልጌ ነበር፣ ግን ትምህርት ለትምህርት ብዬ ነው። ግን አሁን ደግሞ ትምህርቴ ነው አቋረጥኩት፣ እዚህም ከመጣው በኋላ አልኩት። በቃ እና ያው ተጠንቅቀሽ፣ ያለውን ነገር ሂሳብ የሚዘውብሽ እንዳይሄዱ መከረኝ። ቢዝነስ ማሰሪ ከሆነ መጠጥ እንዳጠጭ ምናምን አለኝ። ባለቤቱ ሲቀበለኝ ይህን ነገር ደስ አለኝ። እኔ ከዛ በቃ ለኃላፊው ተነገረልኝ። የተለመደውን ስራ መስራት ጀመርኩ። ከወንዶቹ እኩል ነው የማስተናግደው እና ሴቶቹ አንዳንዶቹ ማንም ሰው እኮ ለአንቺ ያለው አመለካከት የቡና ቤት ሰራተኛ መሆንሽ ነው እንጂ የሚታወቀው አስተናጋጅ ትሆኚ፣ ቢዝነስ ትሰሪ አሰሪ እኮ አይታወቅልሽም። ስለዚህ ስሙ ለማይቀርልሽ ነገር ለምን አሰሪም ይላሉ አንዳንዶቹ። አንዳንዶቹ ደግሞ እንደዚህ ሆነሽ በርቺ፣ እዚህ ህይወት ውስጥ እኛም ሳናስበው ነው የገባ ነው፣ ከባድ ነው እንዳሰሪ ቢርብሽ እንኳን እኛን ጠይቅ ነው ቢዝነስ አድሮ ከመጡ እኔ ተኝቼ ጠዋት ቀስቅሶ ነው ቁርስ የሚያበሉ። ማንም የማይረዳውን ችግር እነሱ ተረድተውልኛል። የኔን ችግር እንዳልሰራ ነው በቃ የሚያስቡት። አንዷ ቅባት ክገዛችለኝ አንዷ ሳሙና። እነሱ አምሮባቸው ሳይ ምናምን እጓጓለሁ በልብሳቸው። አዲስ የመጣን ልብስም ገዝተው ሲመጡ ጫማም ገዝተው ሲመጡ ወይኔ ጫማሽ ሲያመር ካልቁ እንደዚህ አትበይ አንዷ ልብሷ ከጠበባት ይህን ልበሽ ብላ ትሰጠኛለች። ለልብስ ብለሽ ቢዝነስ እንዳሰሪ ልብስ የለኝም ብለሽ እንዳትጨናነቂ፣ ነገ የሚያልፍ ቀን ነው። እዚህ ህይወት ውስጥ ከገባሽ ወይ ከባድ ነገር ሊያጋጥምሽ ይችላል። ስለዚህ እንዳሰሪ። እንዲህ ሲሉኝ ያጽናናኛል፣ ያጽናኑኛል። እቃ የሚገዛ ካለ ልግዛላችሁ፣ ምንም ቢያዙኝ እሺ ነው የምላቸው። ግን እንደዚህም ይህን ሁሉ እያደረግኩ ግን እነሱ ለእኔ የሚያደርጉት ይበዛብኛል። ሁልጊዜ ደግሞ ተመጽዋች መሆን እነሱ ስጋቸውን ሸጠው መጥተው ለእኔ የሚያበሉ፣ እኔ እስቲ እነሱን ብድር መቼ ነው የምከፍለው? በቃ ይሉኝ ይዘኛል።